ናላችሁ ደና ናችሁ? እግዚአብሔር ይመስገነኛ፣ በጣም ደና ነን እንዲህ አምሮብን ሆነን ወደ እናንተ ዛሬ ብቅ ብለናል። እስኪ እንግዲህ ሁልጊዜ በቃ የሆነ ጭቅጭቅ ወይ የሆነ ትርምስ፣ የሆነ ነገር እየሰራን ትንሽ ሰልቸት ተሲላል። እስኪ ዛሬ ደግሞ ቡና እየጠጣን ከቤት ወተን እስኪ ሪላክስ እናርግ ትንሽ ራሳችንን ዘና እናርግ ብለን እሙዬን እንግዲህ በዚች በምታምር ቤት ቡና ልጋብዝ ጃት መጥቻለሁ። አመሰግናለሁ። በጣም ነው። በነገራችን ላይ ቤቷ በጣም ጥድት ያለች የባህል ነገር የሞላባት ቤት ናት። ቤት ናት እዚህ ሻይ ቡና የምንሸጥበት እንግዲህ ብዙ ነገር አለ። ፋስት ፉዶች እንደዚህ ቀለል ቀለል ያሉ ምግቦች ማለት ነው አሉ። እና በጣም ደስ ብሎኛል። አዎ ሁሌ ጭቅጭቅ፣ ነትር፣ ዱላ ስለሰለችኝ እስኪ ዛሬ ኢንጆይ እናርክልን። በእንግሊዝኛ ኢንጆይ ቻለች እንደምታወሪ እና ቡናችን ነው እንደ ቡና እኮ ግን የምር አእምሮ ሚያድርስ ቡና ጋር ብዙ እሸት ሞተሻል ምናምን ነገር አሁን ነው ደስ ሰፈር በጣም ቅርብ ነው፣ እዚሁ እኛ ሰፈር ነው እና ወደ ወጣ ጎብኘት እያደረጋችሁ እናንተም በዚ አጋጣሚ እንደዚህ አይነት ቦታ ስላመጣሽ አመሰግናለሁ። የቦታው ምርጫ የኔ ነው። ምንም እንደዚህ አይነት ቦታ አይደለም። ቡና የት እንጠጣ ስትለኝ ማርያምን ነው የምላችሁ፣ ውይ በጣም የምታምር ቤት አለች ብዬ እያት የመጣው የቦታው ምርጫ የኔ ነው። የግብዣው ምርጫ ይስዋል አገር ስለሆነ ማለት ነው።

ቤተሰቦቿ እየሷም የኔም አንድ ናቸው። አበረታታት ሻይ ቡና ቦታው ደግሞ እስ በመጨረሻም በመጨረሻ እንነግራቸዋለን። እዚህ አካባቢ ያላችሁ ብታበረታታት ትህታችንን እዚህ ብዙ ሰው አንዳንዴ ስራ ጀምሮ በዚህ አጋጣሚ የሚያግዘው ያንን ስራ ለምሳሌ፣ ምግብ ተዘጋጅቶ ያሰው መቶ ካልበላ የሆነ ነገር ተዘጋጅቶ ያሰው መቶ ካላደረገ ምንም ትርፍ የለም፣ ተስፋ ወደ መቁረጥ ነው። እና የሚሰራን ሰው ማበረታታት ደግሞ ባህላችን ቢለምድ ቤተሰቦቻችን በዚህ አጋጣሚ እዚቹ አካባቢ ናት፣ በጣም የሚያምረው በመጨረሻ እንደዚህ አድርገን እናሳያቸዋለን። ጽድት ያለች በጣም የባህል ቤት እንደምትመለከቱት ኢትዮጵያዊነት ነው ሚገለጽ። ወይን እሸት ወይም ወይኗ እንግዲህ ቡና እያፈላች ስለሆነ ነው። ቡና እያፈላች ስለሆነ ነው። እሷም ደግሞ ከፈለገች መልእክት ታስተላልፋለች።

እና ቡናችንን እንጠጣለን። ይሄ ባለቤቷን ጥየኝ ማለት ነው። ቤትሽ ነው እናቴ፣ ቡና ይምጣለን። ቡና እየጠጣን ዘው እናውራ። እሺ፣ እሺ ስኳር አንዱን አስታርጊበት። እሺ። አቀራረሙ ቤቱ ማርያምን ቤቱ ባህላዊ ደስ የሚለው። ቲክቶክ ምናምን ተጠቀሚ ምንድነ ነው የሚለው ቲክቶክሽ ማለት ስሙ? እሽ ለምን መሰለሽ፣ አሁን ቲክቶክ ላይ እንደዚህ እየቀራችሁ በተለቀያቸው ብዙ ሰው፣ የኛ ህዝብ ደግሞ ደግ ነው ይሻል ያበረ ል በኮሜንታች ማለት ደግሞ ደስ የሚለው እይታ ነው ያለው ቤት ይለው በጣ

እሺ፣ እና እና ወይ ቲክቶክ ላይ ተመስገን ቤተሰቦቻችን ለማበረታታት ነው እና አይ፣ ቪዲዮ እንደዚህ አሁን ቀርጠሽ

በጣም ነው እኮ ደስ የሚል። ሲያምር! ወይ በስመ አብ በቃ በጣም ያምራል። እሺ፣ አድራሻውን አንድ ወደኛ ሀሳብ ከመግባታችን በዛው

ባላችሁበት ማድረስ እንችላለን። ፋስት ፉድ አለን፣ ቡና ሻይ ቡና አለ። መታችሁ እንድትጎበኙኝ ስል በአክብሮ ትቀብሳለሁ። አመሰግናለሁ። እሺ ወይ እኛምን አመሰግናለሁ። እግዚአብሔር ያክብርልን። ሌላ ጊዜ ደግሞ እንደ አምላክ ፍቃድ እኔም ጓደኛ ሆነ በእኔ ደግሞ አሁን የጓደኛዬ ነው በእኔ ትቻናልም፣ በቲክቶክም እንደ አምላክ ፍቃድ እኔ ቆንጆ ማስታወቂያ ሰራልሻለሁ። እሺ ማርያምን እንደ መቤት የፍቃድ የእውነት ለመሰሽ የሚሰራ ሰው ቡና ቆንጆ ነው። አቀራረብሽ ያምራል። በጣም ነው ድባቡ የሚያምረው እና ፍቃድ ማስታወቂያ በደንብ ሰራልሻለሁ። የፈንሻ ቤተሰቦች እዚህ አካባቢ የመቤት ካሳ ቤተሰቦች የመጣችሁ ዛሬ ነው። በጣም ዛሬ ቤት ነው። እኔ ደግሞ የባህል ነገር በጣም ነው። በተፈጥሮ ያውቃሉ። ቤተሰቦቻችንም በመላው ዓለም ያላችሁ እኔስ ለባል ያለኝ ነገር ታውቃለች እና የባል ነገር ሳይ ሁልጊዜ መሰለኝ በቃ ፎቶዎቹ እነዚህ፣ መቀነሞቹ እነዚህ በቃ ማለት ቦታው ይሄ ቦታ ይሄ ቦታ ትንሽ ወደ ሌላ ቦታ ቢሆን የተሻለ ነበር ስራ የሚኖረው ብዬ አስባለሁ። አንዳንዴ ቦታ የሚገርመው ቤት አያዝ ኑሮ ሰፈሩ ጋር ካልሄደ ያለው ማለት ገበያ ይሄ በቃ እና ስለዚህ አገር ይቻካራል ያላችሁ እንኳን አንድ ሰው ሁለት ሰው ሶስት እንኳን ቀላል አይደለም። ለሷ ብርታት ነው እና ቲክቶክ ደግሞ ልቀቂበት።

ሊባኒ፣ ይውጥኝ ወይ? በጣም ይቅርታ ስልክሽን አስቀምጪ።

ምናንዲ ትዝጊውና አንድ መደረግ ትችያለሽ። እሺ አንቺ ሙሉ ወስደሽ በቃ። ለማንኛው ነገር በጣም ከባድ ነው።

እጠይቃችኋለሁ። ስለምታበረታቱ ደግሞ በጣም በጣማሪ እያመሰግናለሁ። በእያላችሁ በሰላማችሁ ይብዛለኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ቻው።